መላው የቅርንጫፍ ሰት ቤታችን ግብር ከፋዮቻችን የ2018 የጥቅምት ወር ዓመታዊ የማሳወቂያ ጊዜን በጣም ከፍተኛ ጫና የነበረበት ጊዜ ነው። ነገር ግን ይህን ሁሉ ተቋቁማችሁ ግብራችሁን በወቅቱ ያሳውቃችሁትን ግብር ደግሞ በወቅቱ ክፍያ የፈጸማችሁት በቅርንጫፍ ሰት ቤታችን ማኔጅመንት እና በገቢዎች ሚኒስቴር ስም እንኳን ደስ ያላችሁ፣ እጅግ በጣም እናመሰግናችኋለን። ገቢዎች ሚኒስቴር ያመሰግናችኋል፣ ሀገራችን ኢትዮጵያ ታመሰግናችኋለች ለማለት እንወዳለን። ቀጣይም የ2018 ቀሪ 8 ወራት እጅ ለእጅ ተያይዘን አገልግሎት ለመስጠት ዝግጁ ነን። ከዚህ የበለጠ አገልግሎት ለመስጠትም ቃል እንገባለን። እንደዚሁም እናንተም ግብራችሁን በወቅቱ በመክፈልና በማሳወቅ በአሁኑ በጥቅምት ወር ያሳያችሁትን ትጋት በቀሪ ወራት እንድትቀጥሉ ከአደራ ጭምር ለመጠየቅ እወዳለሁ። አመሰግናለሁ። ለመላው የቅርንጫፍ ጽሕፈት ቤታችን ሰራተኞች በሙሉ እንዲሁም በዚህ ቅርንጫፍ ጽሕፈት ቤት ስራ ውስጥ ጉልህ ድርሻ ያላችሁ የካሳሞል የህንፃው ባልደረቦች፣ ሰራተኞች፣ ኃላፊዎች እንደዚሁም ደግሞ በጥበቃ ስራ በጽዳት አገልግሎት ስራ ላይ ያላችሁ መላው አጋር ባልደረቦቻችን እንደዚሁም የጸጥታውን ስራ በማስተባበር ከኛ ከጎናችን ሁል ጊዜ ከኛ ጋር ያላችሁ የፌዴራል ፖሊስ የዘጠ አካላት እንደዚሁም ደግሞ የቅርንጫፍ ጽሕፈት ቤታችን አመራሮች ከቡድን መሪ፣ ስራ ሂደት፣ ምክትል ስራ አስኪያጆች በሙሉ ይህ የጥቅምት ወር 2018 ዓ ም ከአመቱ ትልቁን ገቢ የምንሰበስብበትና ትልቅ ፈተና ያለበት ስራ የነበረበት መሆኑ ይታወቃል። ይህንንም ስራ በጋራ በመቆም ሰለቸኝ ደከመኝ ሳትሉ ሁላችሁም በጋራ በአንድ ልብ በአንድ መስመር ተሰልፈን የታቀደውን እቅድ ከእቅድ በላይ በመሰብሰብ ከፍተኛ የሆነ ውጤት ስላስመዘገባችሁ ስላስመዘገብን በቅርንጫፍ ጽሕፈት ቤታችን ማኔጅመንት ስም እንደዚሁም ደግሞ በገቢዎች ሚኒስቴር ከፍተኛ አመራሮች ስም ላቀ ያለ ምስጋናዬን ላቀርብላችሁ እወዳለሁ። ስለዚህ ቀጣይም ልክ በእንደዚሁ በቀሪ ጊዜያት በቀሪ ስምንት ወራትም ይህንኑ ለማስቀጠል ተግተን እንሰራለን። ላስመዘገባችሁት ውጤት ግን እጅግ በጣም ከፍ ያለ ምስጋናችን ይድረሳችሁ ለማለት እንወዳለን።